በዛሬው ቪዲዮ ላይ አብዛኞቻችን የምናውቀው የኢንዶሚን የኢንስታንት ኑድል ታሪክ እንመለከታለን ኢትዮጵያ ውስጥ ብቻ እንዳለ ከገመታችሁ ተሳስታችኋል ይሄ ምግብ ከኢንዶኔዢያ በ1972 ጀምሮ ሲመረት የነበረ ነው ኢንዶሚ ታዲያ በዓመት 19 ቢሊዮን ፓኮችን ያመርታል ያ ማለት በቀን ውስጥ 52 ሚሊዮን የኢንዶሚ ፓኮች በዓለም ላይ ለምርት ይውላሉ ማለት ነው በጣም ብዙ ቁጥር ነው ብዙ ተመጋቢ ያለው ማለት ነው ልክ እንደ ናይጄሪያ ያሉ ሀገራቶች ላይ ደግሞ ግዙፍ የተባሉ ፋብሪካዎችን ገንብተው ኢንዶሚን በአፍሪካ ጣዕም ያመርታሉ ማለት ነው። ስለዚህ ኢትዮጵያ፣ ሳውዲ አረቢያ፣ ናይጄሪያ በዓለም ላይ ዶሚናንት የሆነ ትልቅ ብራንድ ነው። የሚያንቀሳቀሰውም ገንዘብ እጅግ ትልቅ ገንዘብ ነው። ታዲያ ይሄ እንዴት ተጀመረ? መቼ ተጀመረ? ይሄን የሚያክል ግዙፍ ፋብሪካ ታሪኩን እንመለከታለን። ሀገራችን ላይ እንግዲህ በርካታ ሰዎች የሚመገቡት እንደመሆኑ የምንመለከተው ቪዲዮ ይሆናል። ሀሳብ አስተያየቶቹን በኮመንት ያስቀምጣችሁልኝ። እኔ ጆኤል ታላጊ ነኝ። ዛሬ እንግዲህ በስቶሪስ ፕሮግራማችን ላይ ተገናኝተናል። መልካም ቆይታ ይሆናል። ዛሬ ከወትሮ የቴክኖሎጂ ትኩረታችን ወጣ ያለ ነገር ግን ከባህልና ከዓለም አቀፍ ንግድ ጋር በጥብቅ የተሳሰረ ነገር ይዘን መጥተናል። የምናወራው ስለ ኢንዶሚ ነው። ምን ያህሎቻችሁ ኢንዶሚን በልታችሁ ታውቃላችሁ? ይሄ ከኢንዶኔዢያ ተነስቶ ዛሬ በአፍሪካና በኢትዮጵያችን ጨምሮ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ስለሚመገቡት ፈጣን ኑድል ነው። ኢንዶሚ እንግዲህ ከኢንዶኔዥያ እንደተነሳስ ምን ያህሎቻችሁ ታውቃላችሁ። በየሱቆቹ በየሱፐርማርኬቶቹ፣ ሰዎች ደግሞ አዘውትረው ሲመገቡት የምናየው ነው። እና የኢንዶሚን ታሪክ ዛሬ እናወራለን። እንዴት ዓለም አቀፋዊ ክስተት እንደሆነ እንደ ናይጄሪያ፣ ኬንያ እንዲሁም ኢትዮጵያ ባሉ ገበያዎች ውስጥ ለምንስ ተደላድሎ ሰፈረ? ከአካባቢያችን የአመጋገብ ልማድ ጋር እንዴት ይጣጣማል? ከሁሉም በላይ ደግሞ በየቀኑ መመገብ ጤናማ ነው ወይ? እስኪ ከመሰረቱን ጀምር ፈጣን ኑድልስ ወይም ኢንስታንት ኑድልስ እንደ ምግብ አይነት ለመጀመሪያ ጊዜ የተፈጠረው በጃፓናዊው ሞሞኩፉ አንዶ በተሰኘው 1958 ዓ ም ላይ ነበር። ታሪካችን ግን ኢንዶኔዥያ ውስጥ ነው የሚጀምረው። ኢንዶ ፉድ የተባለ ኩባንያ በሳሊም ግሩፕ ስር ያለ ሲሆን በ1972 ኢንዶሚ የሚለውን የምርት ስም አስተዋወቀ። መጀመሪያ የጀመሩት የዶሮ ጣዕም ወይም ቺክን ፍሌቨር ባለው ነበረ። ኢንዶሚ የሚለው ስም ራሱ የሁለት ቃል ውህድ ነው። ኢንዶ ኢንዶኔዥያን የሚወክልና ሚ ደግሞ በኢንዶኔዥያኛ ኑድልስ ወይም ፓስታ ማለት ነው። ቀላልና ግልጽ ስያሜ ነው። ዋናው የለውጡ ምዕራፍ ግን በ1982 ዓ.ም መጣ። ሚጎሬንግ የተባለው አይነት አስተዋወቁ። ይሄኛው ደረቅ ወይም የተጠበሰ አይነት ሲሆን ያለመረቅ ሾርባ የሚበላ ነው። ይሄ ሚጎሬንግ በኢንዶኔዥያ ባህላዊ የተጠበሱ ኑድሎች አነሳሽነት የተሰራ ሲሆን የብራንዱን ተወዳጅነት ወደ ሌላ ደረጃ አሳደገው። ከዚያ በኋላ ኢንዶሚ ፋብሪካዎችን ገነባ ጣዕሞችን አስፋፋ፣ ወደ ውጭ መላክ ጀመረ። እንደ ዊኪፒዲያ መረጃ ብራንዱ ከ17 በላይ ፋብሪካዎች ያሉት ሲሆን ከ80 በላይ ሀገራት ይልካል። ከዚህ ስኬት ጀርባ አንድ ቁልፍ ሰው ነበረ። ኑኑክ ኑራይኒ ይባላሉ። እኚህ በኢንዶ ፉድ የምግብ ሳይንቲስት ነበሩ ሴት። ታዋቂውን ሚጎሬንግ ጨምሮ በርካታ የኢንዶሚ ጣዕሞችን የፈጠሩና የምርቱን ጣዕም ማንነት ወይም ቴስት አይደንቲቲ በመቅረጽ ትልቅ አስተዋጽኦ እንዳደረጉ ይነገራል። ስለዚህ ኢንዶሚ ኢንዶኔዥያ ውስጥ ተጀምሮ የአካባቢውን ጣዕም ተከትሎ ከዛ ለዓለም ይፋ ሆነ ማለት ነው። ግን እንዴት አህጉራትን አቋርጦ አፍሪካ ብሎም እኛ ጋር ኢትዮጵያ ውስጥ በየቤቱና በየጎዳናው መሸጫ ደረሰ? እስኪ ይህን እንመልከት። ክፍል ሶስት ወደ አፍሪካ እና ኢትዮጵያ መስፋፋት። ናይጄሪያ ና ምዕራብ አፍሪካ እንመልከት። ኢንዶሚ በአፍሪካ ስኬት ሲነሳ ቀድማ የምትጠቀሰው ናይጄሪያ ናት። እዛ ሃውስሆልድ ኔም ወይም የቤተሰብ ስም ሆኗል። በተለያዩ ሪፖርቶች መሰረት በ1990ዎቹ መጨረሻ ና በሁለት ሺዎቹ መጀመሪያ ላይ ብራንዱ ከፍተኛ ተወዳጅነትን ስለ ተረፈ ልጆችም ሆነ አዋቂዎች ማንኛውም አይነት ፈጣን ኑድል ብራንዱ ምንም ይሁን ምን ኢንዶሚ ብለው ይጠሩት ነበር እኛ ሀገር የትኛውንም የታሸገ ውሃ ስንጠራ ሃይላንድ ብለን እንደምንጠራው ማለት ነው በልጅነታችን ሁሉም ኑድል የጋራ ስሙ ኢንዶሚ ነበረ ከሁሉም ብራንዶች የላቀ ተወዳጅነት አለው ይላል ናይጄሪያ ውስጥ የሚኖሩ ሰዎች ዊኪፒዲያ እንደሚያሳየው ደግሞ ኢንዶሚ በናይጄሪያ ውስጥ ምርቱ የጀመረው በ1995 ነበረ ለምን ይህን ያህል ተሳካለት ጥቂት ምክንያቶች አሉ። የመጀመሪያው ተመጣጣኝ ዋጋ ወይም አፎርደቢሊቲ፣ ለመግዛት ርካሽ ለማብሰል ደግሞ ቀላል ነው። ሁለተኛው ደግሞ ምቹነት ወይም ኮንቪኒየንስ ነው። ለማዘጋጀት ፈጣን ነው፣ ከ3 እስከ 5 ደቂቃ ነው የሚፈጀው። ይህም ስራ ለሚበዛባቸው ሰዎች ወይም ምስ ውስን ሀብት ላላቸው ቤተሰቦች ተመራጭ ያደርገዋል። ሌላኛው ደግሞ ሎካል ፕሮዳክሽን ወይም በሀገር ውስጥ ማምረት፣ በናይጄሪያ ፋብሪካ መክፈታቸው የማስመጣትን ወጪ ቀነሰ፣ ተደራሽነቱንም አሻሻለ። ኢንዶሚ ዚጋ ነው ትልቁን ጨዋታ የተጫወተው። በመቀጠል ጣዕም እና አካባቢዊነት ሎካላይዜሽን ከአካባቢው ምርጫ ጋር የሚሄዱ ጣዕሞችን ማቅረብ እና ማስታወቂያዎችን ከአካባቢው ባህል ጋር ማስተካከል። ልብ በሉ ኢንዶሚ ከዚህ በፊት ወደ እነዚህ ሀገራት ሲገባ በቀጥታ ምርቱን ኢምፖርት አድርጎ ገበያ ላይ መሸጥ ነበር። አሁን ግን በሀገራቸው ላይ ፋብሪካን ተክሎ የሀገራቸውን ባህል አመጋገብ፣ ጣዕሞችን በመለየት በእነሱ ባህል ያሉ ጣዕሞችን በማካተት ፋብሪካ ውስጥ ማቀነባበር፣ ይሄ ደግሞ የአፍሪካን ማርኬት እንዲረዱት አድርገዋል። ሎካላይዜሽን ይሰኛል፣ አካባቢያዊነት ማለት ነው። ታዲያ ከአካባቢው ምርጫው ጋር የሚሄዱ ሰዎችን ደግሞ እንዲያስተዋውቁት ማድረግ። በአምስተኛ ደግሞ የጎዳና ላይ ምግብ ባህል ወይም ስትሪት ፉድ ካልቸር፣ ዝግጁ የሆኑ የኢንዶሚ ምግቦች በጎዳና ላይ መሸጥ ጀመሩ። በዚህም የተነሳ በናይጄሪያ ኢንዶሚ ከቁርስ አልፎ ለብዙ ቤተሰቦች፣ ተማሪዎች እንዲሁም ሠራተኞችና የማኅበራዊ የማህበራዊ እና ባህላዊ ምግብ ስቴፕል አካል ሆነ፣ ወይም በየቀኑ የሚወሰድ ምግብ ሆነ። አሁን ወደ ምስራቅ አፍሪካ ኢትዮጵያን እንመለስ። ወደኛ አካባቢ ስንመጣ ለኢትዮጵያ ገበያ የተለየ ዝርዝር ይፋዊ መረጃ ማግኘት ቢያስቸግረኝም አጠቃላይ ሂደቱ ተመሳሳይ ነው። ከውጭ የሚገቡ ዋጋቸው ተመጣጣኝ የሆኑ ፈጣን ኑድሎች ኢንዶሚ ጨምሮ በተለይ በተማሪዎች፣ በወጣት ባለሙያዎች፣ ላጤዎች፣ አነስተኛ ገቢ ባላቸው ማህበረሰብ ክፍሎች ዘንድ ተቀባይነትን እያገኙ መጥተዋል። በአዲስ አበባ እንዲሁም በሌሎች ከተሞች ፈጣን ኑድል የሚሰሩ መሸጫዎች በሱቆች ውስጥ እንደ ምቹ ምግብ እንዲሁም በቤተሰብ ደረጃ እንደፈጣን ምግብ ወይም መክሰስ ሲጠቀሙበት እናያለን በተለይ ደግሞ ኢትዮጵያ ውስጥ የጾም ወቅቶች እንደመኖራቸውም የጾም አማራጮችን ይዘው መጥተዋል። በኢትዮጵያ ስኬቱ ከነዚህ ነገሮች ጋር የተያያዘ ነው። የመጀመሪያው የከተሞች መስፋፋት ወይም አርባናይዜሽን ነው። ኢትዮጵያ ሰፊ ሀገር እንደመሆኗም ትልቅ የህዝብ ቁጥር አላት። ስለዚህ የከተሞች መስፋፋት ጋር ተያይዞ የኢንዶሚ ተደራሽነት ሰፊ ነው። ከቤተሰብ ርቃው የሚኖሩ ተማሪዎች ቁጥር መጨመር፣ ለምቹና ፈጣን ምግቦች ያለው ፍላጎትም መጨመር፣ ተመጣጣኝ ዋጋ ያላቸው ምግቦች የሚፈልጉ መካከለኛ እንዲሁም ዝቅተኛ ገቢ ያላቸው ክፍሎች መበራከት ለኢንዶሚ መስፋፋት አስተዋጽኦ አድርጓል። እናም ዓለም አቀፍ ብራንዶች እውቅና ማግኘት ነው። እንግዲህ ኢንዶሚ እንዴት ከኢንዶኔዢያ ተነስቶ ዓለምን እንደያዘ በተለይ አፍሪካና ኢትዮጵያ ውስጥ እንዴት እንደሰረገ ተመልክተናል። አሁን ደግሞ በየቀኑ መብላቱ ጤናማ ነው ወይ የሚለውን ያገኘናቸውን መረጃዎች አካፍላችኋለሁ። ምንም ነገር ለሰውነታችን በተደጋጋሚ ስናደርገው ማርን ጨምሮ በመጠን ካልሆነ ለሰውነታችን ጎጂ እንደሆነ እናውቃለን። ክፍል አራት ኢንዶሚ ለምን ተሳካለት? በድጋሚ እናስታውሰው። ተመጣጣኝ ዋጋ ወይም አፎርዳቢሊቲ ቫሊዩ። አንድ ፓኬት ኢንዶሚ ከብዙ ሙሉ ምግቦች ሀሳቦች በተለይ በእኛ በታዳጊ ሀገራት በጣም ያነሰ ዋጋ አለው። በ3 እስከ 5 ደቂቃም ይደርሳል። ምን ያህሎቻችሁ ኢንዶሚ ትጠቀማላችሁ? የትኛውስ ፍሌቨር ይመቻችኋል? እስቲ ሀሳብ አስተያየታችሁን አስቀምጡልኝ። ሌላኛው ሁሉ ለገብነት ወይም ቨርሲቲሊቲ ነው። በራሱ ብቻ ሊበላ ይችላል፣ ወይም በእንቁላል ወይም በአትክልት ወይም ስጋ ተጨምሮበት ሊሻሻል ይችላል። ስትሪት ፉድ ወይም በጎዳና ላይ ምግብነት ይሸጣል። በተለያዩ ሀገራት በተለያየ ፓኬጅ ይቀርባል። ስለዚህ ናይጄሪያ ውስጥ የቀመሳችሁ ጣም ኢትዮጵያ ላታገኙ ትችላላችሁ። ሎካላይዜሽን ስለሚጠቀሙ ማለት ነው፣ ከአካባቢ ጣዕም ጋር መላመድ ወይም አዶፕቴሽን እንደ ሚጎ ትሬንድ ያሉ የኢንዶኔዥያ ጣዕም ይዘዋል። በአፍሪካ ደግሞ ሰዎች የአካባቢ ቅመሞች ቃሪያዎችን ይጨምሩበታል። ጠንካራ ብራንዲንግ እና ስርጭት ወይም ስትሮንግ ብራንዲንግ እና ኤክስፖርቶቹ ኢንዶ ፉድ በሀገር ውስጥ ማምረት ላይ ኢንቨስት አድርጓል፣ ለምሳሌ ናይጄሪያ። ስለዚህ ከናይጄሪያ አካባቢ ያሉ አገራት በሙሉ ከናይጄሪያ ነው ኤክስፖርት የሚደረግላቸው ከኢንዶኔዥያ ከማምጣት ይልቅ። ይሄ ደግሞ ዋጋው ላይ ከፍተኛ ተጽዕኖ ያመጣል ማለት ነው። ስለ ኢንዶሚ በእጅጉ ካስገረመኝ አንድ ነገር ሰማኒያ አገራቶች ላይ ይሸጣል። በተጨማሪ ደግሞ ሶስት አገሮች ላይ ትልቅ ቤዞችን እንዲሁም ፋብሪካዎችን ገንብተዋል። የመጀመሪያው አፍሪካ ማርኬት ናይጄሪያ ሲሆን እንዲሁም ሳውዲ አረቢያ ለአረቢያን ማርኬት ገንብተው ተርኪም ላይ ፋብሪካ አላቸው ማለት ነው። ታዲያ ሎካላይዜሽን የሚሰሩበት እነዚህ ፋብሪካዎች ላይ ከአካባቢያቸው ጣዕም ጋር በማዋሃድ እነዚህ ፋብሪካዎች ላይ በርካታ ኢንዶሚዎችን ያመርታሉ ማለት ነው። ለኢትዮጵያና ለአካባቢው አውድ በኢትዮጵያ እንደ እንጀራ በሽሮ ምስር፣ አትክልት፣ ጥብስ፣ ስጋ፣ ክትፎ በንጥረ ነገር የበለጸጉ ወይም ኒትሪንት ሪች ናቸው። ፈጣን ኑድሎች የእነዚህን ምግቦች ምትክ ሳይሆን ተጨማሪ ሊሆኑ ይችላሉ ማለት ነው። ክፍል ስድስት የወደፊት እድሎችና ተግዳሮቶች ወደፊትን ስንመለከት ለአጠቃላይ ለፈጣን ኑድሎች በአፍሪካ በኢትዮጵያ ምን እድሎች አሉት? እያደገ ያለ የከተማ ህዝብና የወጣቶች ቁጥር ጠንካራ የእድገት አቅም፣ እያደገ ያለ የምቾት ዝግጁ ምግብ ባህል፣ እያደገ ያለ የምቾት ዝግጁ የምግብ ባህል፣ ስራ የሚበዛበት አኗኗር፣ ተማሪዎች፣ ቢሮዎች ካሉ እንዶሚ እንዲሁም ሌሎች ፋስትፉዶች የመሸጥ ነገር ይኖራቸዋል። ወደፊትን ስናስብ ምናልባት በአምስት ወይም በአስር ዓመታት ውስጥ ስማርት ኑድልስ ወይም የተሻሻለ ስነ ምግብ ያለው ከኢንተርኔት ጋር የተገናኘ ስማርት ማሸጊያ ወይም አዮቲ ፓኬጂንግ ወይም በአፍሪካውያን የምግብ ሳይንቲስቶች የተነደፈ የአፍሪካ ጣዕም ያላቸው ኢንዶሚዎችን ልንመለከት እንችላለን። እሺ ተመልካቾቻችን የኢንዶሚን ጉዞ ከ1972 ኢንዶኔዥያ እስከ ዓለም አቀፍ መደርደሪያዎች እንደ ናይጄሪያ ባሉ የአፍሪካ አገራት እስከ መስፋፋት እንዲሁም ኢትዮጵያ ኩሽናዎች ድረስ ተመልክተናል ለምን እንደሚሰራ ዋጋ ምቾት ጣም አይተናል። እንዲሁም ከባዱን ጥያቄ ጠይቀናል። በየቀኑ መብላት ጤናማ ነው ወይ? የኔ እይታ አዎ፣ ልትደሰቱበት ትችላላችሁ፣ ነገር ግን ግንዛቤ ኖሯችሁ እንደ አንድ ሚዛናዊ አመጋገብ አካል አድርጋችሁ ተጠቀሙት ነው። ይህን ቪዲዮ ከወደዳችሁ ባካችሁ ላይክ የሚለውን ይጫኑ። ለተጨማሪ የቴክኖሎጂ የባህል የምግብ ቅኝቶች ጥቅምሻን ሰብስክራይብ ያደርጉ በጆኤል ታላርጊ የሚዘጋጀላችሁን ከሁሉም በላይ ከእናንተ መስማት እፈልጋለሁ። በኮሜንት ላይ ንገሩኝ። ለዛሬ የነበረን ቪዲዮ ይህ ነበረ። እኔ ጆኤል ታላርጊ የዛሬው ቪዲዮ እንደተመቻችሁ በጣም እርግጠኛ ነኝ። ታዲያ ስለ ኢንዶሚ ያቀረብኩበት ዋነኛው ምክንያት እንደዚህ ግዙፍ የሆነ ሀገራዊ ሳይሆን ዓለም አቀፍ ኢንተርናሽናል ተቋም ሲኖር ለስኬቱ እንዴት ወደዚህ ደረሰ፣ ስኬቱ ምን ይመስል ነበረ፣ አፍሪካ ማርኬት ላይ መቶ ሎካላይዜሽን የሰራበት መንገድ እጅግ ትልቅ አስተማሪ ነገር ነው። እንዲሁም ደግሞ ዋጋው ተመጣጣኝነቱን ተመልክተናል። ስለዚህ እንደዚህ አይነት አስገራሚ ታሪኮችን ይዤላችሁ መጣለሁ። እኔ ጆል ተራግ ነበርኩ አዘጋጅ፣ እንዲሁም አቅራቢ። ፕሮግራሙ ላይ የነበራችሁን ሀሳብ አስተያየት አስቀምጡልኝ። ይመቻችሁ። ቀጣይ ደግሞ ስለምን ሰውነት ላላችሁ ኮመንት ላይ ያስቀምጡልን። ይመቻችሁ።